እውነት ትዘገያለች እንጂ የሆነ ቀን መውጣቱ አይቀርም። ሰላም ሰላም፣ ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዙ ትረፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ማርክ እውነቱ ወጥቷል። ባለፈው ረዱም ነበረች እያለ ሲያወራ ነበር እና እንግዲህ ረዱ ማለት የማርክ ጓደኛ ነች፣ የእሷ ጓደኛ ነው። እንደዚህ አድርጋ ማርክን ጉድ የሰራችሁ ማለት ነው። በተኛበት ቪዲዮ ቀርጻ እና ረዱ መታ ትናንት ስታብራራ የነበረው ነገር በቃ ኃላፊነቱን እኔ እወስዳለሁ ምክንያቱም እኔን ያመጣኋት ስለዚህ ሂጅ ጠይቂያት አለው። ለምን እንደዚህ እንዳደረገች ምክንያቷ ምንድን ነው ብዬ ስጠይቃት እሱን ስለምታፈቅረው ነው። ስለዚህ ያን ቪዲዮ እየቀረጽኩት ጀስት ሚዲያ ላይ ይወጣል ብዬ አስቤ አይደለም፣ ለቤዛ ብቻ ልካ፣ በቃ ቤዛ ከሱ ጋር ለመለያየት ነበረ። ስለ ማርክም መጥፎ መጥፎ ነገር እየነገረቻት ነበረ። ማርክ ማለት እውነት በጣም ምስኪን ሰው ነው። ቢበደል ራሱ በደሉን ወጥቶ የማይናገር ለራሱ በሆዱ የሚይዝ ልጅ ነው እና ሲጀመር አንዳንድ ሰው ተፈጥሮ የሆነ አሳዛኝ ባህሪ ያለው እና እውነት እኔ ማርክ በጣም ነው የሚያሳዝነኝ። ማርያምን፣ በጣም በጣም የሚያሳዝን ባህሪ ያለው ልጅ ነው። ማንንም አይነካም። በራሱ በራሱ ነገር ነው የሚመጣ በራሱ ስራ ነው የሚሰራ እና ግን በእሱ ላይ ይሄን ነገር ማድረጋቸው በጣም ነበር የሚያበሳጨው። ግን ደግሞ የውሃ አምላክ ረድቶታል እውነቱ ወጥቷል፣ ማለት ነው እንግዲህ እሱን ስለምታፈቅር እና ቪዲዮን ለቤዛ ልካ ቤዛ ደግሞ ከሱ ስትለይ ከዛም ደግሞ ጓደኞቹ አሉ ማለት ማርኬን በጣም ያምኑታል ጓደኞቹ። ግን በእንደዚህ አይነት በወረደ ስራ ሲያገኙት ምን ሊፈጠር እንደሚችል አስቡት። ብቸኛ ይሆናል፣ ልብ መሰበር ይመጣል። ከዛ በዛ ሙድ ገብታ እሱን የእሷ ለማድረግ ነበር ያሰበችው። በመጀመሪያ ደረጃ ሴቶች ሴትነት ክብር እንደሆነ ማወቅ አለባችሁ። ማርያምን ሴትነት ክብር ነው። ለምንድን ነው በዚህን ያክል ደረጃ ራሳችሁን የምታወርዱት? ገና እንዲህ ላማለኝ በሰማይ ወተቷንማ ላይ ለሆነ ገና በአይን እይታ ስለወደዳችሁት ብቻ ለእኔ ይሆናል ብላችሁ ይህን ያክል ሴራ እኔችን ብቻ አይደለም በጣም ብዙ ሴት ስላሉ ነው እንደዚህ አይነት በቃ የወረደ ስራ የሚሰሩ የብልግና ጥግ ቢያንስ የሰው ልጅ ነገ ሲጠየቅ የማያፍርበትን ስራ መስራት እንዳለበት አያውቅም። ዲ እንዴ! ዝም ብላችሁ ሰውን አይታችሁ አፈቀርን የምትሉ ሰዎች የጤና ፍቅር አይደለም ይሄ፣ የመጋኛ ነው መጋኛ። እየመታችሁ ስለሆነ ራሳችሁን መርምሩ፣ ወይም ደግሞ ቶሎ ብላችሁ ወደ ጸበል ነው መሄድ ያለባችሁ። በጣም ነው የምታበሳጨው። እን ምንም የማያውቀው ልጅ እንደዚህ ራሱን አሳመመው ነው የሰነበተችው። ምክንያቱም በጣም ነበር ሲጨናነቅ የነበረው ገና በዚ ይዛኔ ከመምጣቱ ንገረኝ እያለ ስታስጨንቀው ነበረ። ከዛ ቀን ጀምሮ ረፍት የለውም። እንደ እናንተ ባላወቃችሁበት ነገር ደግሞ ይህን ያክል መጨነቅ ማለት ህመሙ ከባድ ነው። ህመሙ መፍትሄውን አታውቁትም። የሆነ መላ እንዳት ፍጥሩ እንኳን ምንም የምታውቁት ነገር ስለሌለ። ስለዚህ ማርክ ያሳለፈውን ሳምንት በጣም ከባድ ነው። በእንደዚህ አይነት መልኩ ፍቅር ሊመጣ አይችልም ማለት ነው። ሰው እኮ ስለ ሮጠ አይቀድምም እና እንኳን አይደለም ተንኮል እንግዲህ ያው ቤዛን ለማሳመን ሞክራለች። እሷ ማምና ነው እራሱ ጥፋቱን ይንገረኝ፣ ለምን እኔ ይናገራለሁ ጥፋቱ ከራሱ እያለ፣ እሱ ይንገረኝ፣ እኔ አላናገረም ብላ በጣም ስትበሳጭ ነበር የሰነበተችው። መጨረሻ ላይ ሚዲያ ላይ አወጣችው። ግን እኮ አሁን ይሄ እውነት በጣም ቀላል ነበር እኮ ውስጥ ላይ ተነጋግረው ሁለታቸው በቃ ማድረግ ያለባቸውን ነገር ቢያደርጉ ከዚህ ላይ አይደረስም ነበረ ማለት ነው። እንግዲህ ማርክ ትናንት ጥሏት ሂዷል። ቤዛን ማለት እኔ እና እሷ የምናወራው ነገር የለም ምክንያቱም በጣም ብዙ ጊዜ እየደጋገምኩ ጠይቄሻለሁ፣ የተፈጠረው ነገር ምንድን ነው እያልኩኝ ብሎ ሲጠይቃት፣ ምንድን ነው በቃ ያደረገው ነገር ስለሆነ ራሱ ይንገረኝ። አሁን እሱ እንዳላደረገው ቤዛ በደንብ ታውቂያለሽ ምክንያቱም በቃ ሳያውቅ ነው ቪዲዮ የተቀረጸው። እያየሽ ነው፣ ስታገላብጠው እንኳን አይነቃም ይመስለኛል። እኔ መጠጥ ብቻ አይደለም እዛ ውስጥ የሆነ ክኒን አድርገውታል። የእንቅልፍ ክኒን የሰጡት ነው የሚመስለኝ ማለት ነው፣ ምክንያቱም ራሱን አያውቅም እኮ ማርኬ። እና ራሱን ሳያውቅ እንደተቀረጸ ጭንቅላትሽን ማሳመን አለብሽ ቤዛ ማለት ነው እና ይሄን ያክል ስጨነቅ ለምን አልነገርሽኝም ሲላት፣ እኔ እራሱ እንደማልጨነቅ ነው ወይም የምታስበው ህመሜን ግዴታ ማሳየት አለብኝ ወይ እያለች ነበረ። እና እንደዚህ አይደለም አሁን ይቅርታ ነው መፍጠር ያለባቸው። የምሬን ነው፣ በመካከላችሁ እንደዚህ አይነት ነገር ሲመጣ ሁለታችሁም እጅ ለእጅ መያያዝ ነው መሞከር ያለባችሁ እንጂ አንቺ አንቺ ተባብላችሁ የምታሸንፉት ነገር አይደለምን። ቤዛሁን ስህተት ሰርታለች ምክንያቱም ያየችው ነገር አይኖ አሳምኗታል። በቃ እውነት ነው፣ በጣም ያሳምናል። ለሴት ልጅ ከባድ ነው እንደዚህ አይነት ነገር ማየት፣ ለዛውም ከምታፈቅሩት ከምትወዱት ሰው አይደለ፣ ይከብዳል። ግን ደግሞ በጣም ብዙ ጊዜ ደጋግሞ እኮ ነገራት እንዴ። የሆነ ሰው እኮ የሆነ ጥፋት ያጠፋል፣ ግን ለዛ ሰው እኮ ጥፋት ላይ መስሎ ይችላል። ታዲያ ጥፋቱን ማረም ያለብን እኛ ነን አደል፣ ከወዲህ የምንመለከተው እና ይህ ልጅ ሳያውቅ ምኑን ያርመውሽ፣ ምኑን ያስተካክለው፣ ምኑን ይቅርታ ይጠይቅ? በጣም ነበር ግራ የሚያጋባው እና ብዙ ጊዜ ፍቅረኛሞች ስትሆኑ ጥንድ ስትሆኑ፣ እባካችሁን እንደዚህ አትደባበቁ። የምሬን ነው፣ ግልጸኝነት ነው የሚያዋጣችሁ ማለት ነው። ይህን ያክል ነገር ይዘሽ ነበረ የደበቅሽው ቤዛ፣ እሱ ይንገረኝ እያልሽ ማለት ነው። አሁን ሁለታችሁን ባልተግባባችሁበት ነገር ላይ ይኸው እሱም ሄደ ጥሎሽ። ነገር ግን አሁንም ደግሞ ያው በቃ እኔ ባለመረዳት ነው ምናምን ብለሽ ወይም ይቅርታ በይው በቃ ይቅርታ ተባባሉ፣ አንቺም እሱም እና ደግሞ ፍቅር ማለት ሁሌ ደስታ አይደለም እኮ። በመካከላችሁ የሆነ ነገር እንደሚፈጠር ማወቅ አለባችሁ። ይሄን አምናችሁ ነው ፍቅር ልጅ ጀምሮ የሚገባው እንዴ! ፍቅር ሲባል እኮ ዝም ብሎ ሁሌ ፍቅር ፍቅር አይደለም እኮ። እውነተኛ ፍቅር በጣም ችግር ችግር ይበዛበታል። የምሬ ነው። በጣም ይፈተናል። በጣም እናንተን ለመለያየት ከጫፍ የሚያደርስ ችግር ራሱ ሊፈጠር ይችላል። ስለዚህ ይሄን ነገር አቅም ከሌላችሁ እናንተ የሆነ እንዴት ነው የመቻል አቅም ከሌላችሁ፣ ባጀምሩ ነው የሚሻለው እግዚአብሔርን ወይም ደግሞ ተነጋግራችሁ የማትተማመኑ ከሆነ እና ይሄ ነገር ትምህርት ይሆንሻል ብዬ አስባለሁ። በዚህ ለወደፊትም ደግሞ እንደዚህ አይነት ነገር ሲፈጠር ይሄ ቶሎ ብሎ ሚዲያ ላይ መጥቶ ማልቀስ ሳይሆን፣ ውስጥ ላይ በቃ እናንተ መጨረስ ያለባችሁን ነገር ውስጥ ላይ ተነጋግራችሁ መጨረስ